እና ይሄም ባለፈው ትርንትን አለው ቤቢ ትራስ ልብስ የትራስ ልብስ ሶፋ እና መጋረጃ አለው ማለት ነው። እናንተ መጨመር መቀነስ ያው እንደ ፍላጎታችሁ እንደ ቤታችሁ ነው ማለት ነው የምታዙት እና በምንፈልጉት ቦታ አዘዙ። እና አድራሻችን ወሎ ኬሚሴን ማለት ነው። በአማራ ሰልተን እንደምታለን። ውጭም ላላችሁ ሀገር ቤት ማናገር ከፈለጋችሁ ቴሌግራም ዋትሳፕ ይሞ አለን፣ በዛ ናግሩን ማለት ነው። እና ይሄንን መስታት ትራስ ልብሱም እውት እንደምታዩት ነጩ ሲያወጣ ሲያለፍ ሲያለፍ ማለት ነው። እነሱ ያራሱ አልጠበቅንም እንደዚህ እና በደንብ የተሰራ ነው። ቁፍ አልተካከሉ ሁሉ ነገሩ ያው ብዙዎቻችሁ ታውቁናላችሁ። እና ከጀርባው ማች እንደ በሚያደርገው ሲሆን ውበቱ ይወጣል ማለት ነው። ያው ጥንካሬውን እንደምታወት ነው። አዲስ ሆነናችሁ። እና እዚህ ጋር ቤቢዎች አሉ። ቤቢዎቹ በቃ የማነሳቸው ነው እንጂ ከትራሶቹ ጋር አንድ አይነት ከፊት ለፊትም ከጀርባ እንዲሁም ስፖንጅ ለምትፈልጉ አንደኛ አንደኛ ስፖንጅ ትራስትን ቤቢም ሆነ ፊራሽ እኛ እንመርጥላችኋለን ማለት ነው። ያው እናንተ አሁን ላይ ያለውን ገበያውንም ስለማታውቁት ውጭ ላይ ላላችሁ በተለይ እና በአማራ አዘዙ ችግር የለውም ማለት ነው እና እዚጋ የፍሬንች መጋረጃ አለ ባለ 3 ተከፋሽ መጋረጃ ባለ 2ም ከሆነ ምትፈልጉት ባለ 3 የመስኮት የበር እናንተ በፍላጎታችሁ እንሰራለን ማለት ነው በትዕዛዝ እና የፍራሽ ልብሱ እዚህ ጋር ብዙ ጊዜ እኛ የፍራሽ የምናሳያችሁ በሙሉ ነው አሁን እዚህ ጋር በነጭ ቢቀላቀል ውበቱ ሚያነክል አይደለም ሲቀጥል ደግሞ ቆሻሻ ነጩ አይችልም ማለት ነው እንደገና እዚህ ጋር ስፍራ አለ ይህ ቡና ሱፍራ ነው። በሁለት የተሰራ ነው። አንዳንድ ጊዜ ነው። ሁለትምታት ፏ ያለና ትልቅ ሱፍራ የምግብ ሱፍራ ነው ማለት ነው። ሱፍራ ነው። በምፈልጉት ሀገር እዘዙ። ቤትኛውን ቦታ እናደርስላችኋለን። በአማና ሰርተን ብያችኋለሁ ማለት ነው። አራሻችንን ነግራችኋለሁ ወሎ ኬምሴ ነው። ቤትኛውን ቦታ እናደርስላችኋለን። ከቤተሰብ ጋር ማገናኘት በሚጠበቅባችሁ እንዲቀበሉ ማለት ነው። ለውጮች አገር ቤት ያላችሁ ቀጥታ ላይ አላት ማላት ነው። ከዛና ትቀበላላችሁ ማለት ነው እና አረፋም እየደረሰ ስለሆነ አማዘዝ ለምትፈልጉ ቀደም ብያላችሁ አዘዛዘዝ አድርጉ። እኛም ቀደም ብለን ስንልክላችሁ በጥረትና ሳንቸኩን እኛም እንሰራለን ማለት ነው እና ሌላ ተጨማሪ አስቤዛ መለአለየበአል መላክና የምትፈልጉት አብረን እንልክላችኋለን የምትፈልጉት አብሮ ይሄድላችኋል ማለት ነው እና መጋረጃም ማያችሁ በፈለጋችሁት ከለር አለ ማለት ነው። በዚህም ከለር አለ፣ እዚያ ጋ የሆነ ጎልደን ከለር አለ፣ እዚያ ጋም ማስማሚያ የሚያድርገው ኦሞ ከለር አለ ማለት ነው ነው እናንተ ከተራሳችሁ ጋር ማንች የሚያደርግ መጋረጃ እንሰራላችኋለን። ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። ሰብስክራይብ አድርጉ፣ አባላታችሁ ማለት ነው።